ሀይሚ እንግዲህ ዓለምን ልታዳርስ ነው ማለት ነው። እንዲሁም ባልታየችባቸው ቤቶችም ልትገኝ ነው ማለት ነው። በአዲስ ነገር ተከስተናል ማለት ነው። አዳዲስ መረጃዎችን ስንሰማ ለእናንተ ማድረስ እንግዲህ ወደኋላ እንልም። ሀይሚ እንግዲህ ባልጠበቅ ነው ባላሰብ ነው በአንድ ቤት ከችልትል ነው ትናንትና ልደቷን እንዳከበረም ተነግሯል ማለት ነውእና ምንም በሀይሚ ቤት አይተነው የማናቅ ሰው፣ እሷም በዛ ቤት ተከስተ አታቅም። ለመጀመሪያ ጊዜ እንግዲህ አብረው ሊከሰቱ ነው ማለት ነውእና ወራችን አንተ ሀይሚን እያጨለልካት እያቃጠልካት እያናደርካት ነውእና አሁን ደግሞ በሀይለኛው አንተ ደግሞ ሀይሚ ልትመጣብህ ነው። ይሄ ነገር የምትመጣበት ነገር በሰላም ይሁን በምን ይሁን ባይታወቅም፣ ነገር ግን ምንም ካልጠበቅነው ነው ሰው ጋር ሀይሚ ልትመጣ ነው ማለት ነው። እና እኔ ማመን አቅቶኛል። ቤተሰብ ማለት ነው ይሄን ነገር ደግሞ ይሄን ሰው ከሀይሚ ጋር አንዴ ተገናኝተዋል፣ ቪዲዮ ሰርተዋል። የሆነ ፕሮግራም ላይ ማለት ነው እና እንግዲህ በሀይሚ ልደት ተገንቶም ስጦታም እንዳበረከተ ተጠርቶ ህዶም እንደተዋወቀ እና የሚፈልገው ሰው ማግኘት የሚፈልገው ሰው ስላለ ሀይሚን እንግዲህ በላይ በተህ እያለ ነው እሱን ሰው እንድታገናኘው ማለት ነው። ይገርማል በጣም። ሀይሚ ገና በቃ ዓለምን ልታዳርስ ነው ማለት ነው። ሰላም ሰላም ቤተሰብ እንዴት ናቸዋለው? ሰላማቸው ይዛ በያላቸውበት እያልኩኝ ውድ ቤተሰቦቼ፣ እንግዲህ መጥቻለው ተከስቻለው ማለት ነው። አጠር ባለ መረጃ ነው የመጣሁት ማለት ነው። ይሄ ቪዲዮ እንግዲህ ነገ ነገ እንደዛ ሊለቀቅ ይችላል ማለት ሊለቀቅ ማለት ሊመጡ ይችላሉ እነዚህ ሰዎች ማለት ነው እና የምራ አልጠበቅንም። እንግዲህ ዛሬ የሀይሚ የልደት ቪዲዮ ሰርተናል። ሀይሚ እንግዲህ ቦራ ሲመጣ አኩረፋ ሄዳለች ማለት ነው። ትናንትና የነበረውን አይታችኋል። ምንም ማድረግ አይቻልም። ምክንያቱም በቃ እንደዚህ አልጠበቅኩም። አንዴ እኮ ደስታ ተበላሽቷል ብላለሽ ማለት ነው። እንግዲህ ሀይሚ ቡራ ይክስሻል ብለን እናስባለን። እውነት ለመናገር ማለት ነው እንደዚህማ ተበላሽቶ አይቀርም። እነሱም ተናግረዋል፣ በሰፊው ይከበራል፣ አሁን ለጊዜው ነው እንደዚህ ብለዋል እነ ፍፄ ማለት ነውና ይሄን እንደዚህ ካልኩኝ እንግዲህ ሀይሚና ቡራን በትልቅ ነገር በጥሩ ሁኔታ ነው የምንጠብቃችሁ። አሁን ግን ለስራም ቢሆን ክብራችሁም ዝቅ ቢል እንግዲህ አንዴ ገብታችሁበታል። ከዚህ ከገባችሁበት ነገር እስከምትወጡ ድረስ ትግስቱን ይስጠን ማለት ነው። እና ላለመሳደብ ሞክሩ፣ ሀይሚንም ቡራንም በተራ ማለት ነው ሀሳብ ብቻ ስጡ እያልኩኝ። ሀይሚ እንግዲህ በሌላ ቤት ልትመጣ ነው። እንዲሁም ይሄ ከዚህ ሰው ጋር ተገናኝታ ቪዲዮ ላይ ስናያት ይሄ ሰው አናዶን ነበር የመጨረሻ ማለት ነው። ጭራሻውን ሊገናኙ ነው እንግዲህ ይሄ ሰው የሚመጣው ያው ሀይሚ ፈልጋ ሳይሆን እሱ ማግኘት የሚፈልገው ሰው አለ። ማን ነው? ብሩክ ነው ማለት ነው። እንግዲህ የማን ነው እሱ? ዳኒ የዳኒ የሀይሚን ሁለት መቶ ሺ ያከበረ እና የራስን መቶ ሺ ያከበረ ጊዜ ብዙ ፕሮግራም ነበር እና በዚያ ፕሮግራም ሀይሚን ፊቷን ሸፍኖ የወሰዳት ሰው ማን ነው? ታውቁታላችሁ? ፊቷን ሸፍኖ ወስዷት እንደዛ ፕሮግራሙ ተበላሽቶ እንደዚህ ሀይሚን እንደዛ ወርዶ ሲልኳት ማለት ነው እና ያናድደን ሰው እንግዲህ ዳጊ ነው አይደለ? ዳጊ ማለት ነው እና ይሄ ከሜሪ ጋር አብረው የሚሰሩት እንግዲህ በሁለት ወር ግንኙነት እንግዲህ ሜሪ ደግሞ እንጋባ ምናምን እያለች ነው። እኔ ደግሞ አሁን ላይ ቦታ የለኝም እኔ ማግባት የምፈልገው በቤተ ክርስቲያን ነው፣ ባደግኩበት ነው እያለ ነው ዳጊ እንግዲህ መስፈርትን እደግፋለሁ ማለት ነው። ደስ ይላል ማለት ነው እና ከጋብቻ ብቻ በፊት አንድ ቤት አብሮ መኖር አይቻልም እያለ ነው። ደስ ይላል ያለው ሁኔታ ለትዳር ማለት ነው እና እንግዲህ ዳጊ ማለት ነው የሆነ ከብሩክ ጋር የሆነ ጎጭ ጋር አለና፣ ይህችን ነገር ታቋት አላችሁ። እንግዲህ ቡራ ኤፍሬም ቤት ድሮ በተናገራት ንግግር ዳጊ እንግዲህ ብሩክን ማግኘት ይፈልጋል መሰለኝ እና ብቻ ግን ባለፈው ዳኒ ቪዲዮ ላይ ሀይሚን እንደዛ ወስዷት ሰርፕራይዝ እንደዚያ የሆነ በቃ፣ ዳኒ እኮ እንደዚህ ነው ለአንቺ ትልቅ ቦታ አለው ምናምን እያሉ ሲያወሩ እኛ ተናደን ነበር። እውነት ለመናገር ማለት ነው ለምን ሀይሚን እንደዚህ ያደረጋል? የብሩክን ብድር በሷ ለምን ይመልሳል ብለን ማለት ነው። እና አሁን ግነት የራሷን ፎቶ ዞ ወጥቷል ማለት ነው የሀይሚን ማለት ነው፣ ልደቷን ፊቷን ሸፍኖ ማለት ነው ልደቷን ማክብረናል ምናምን እያለ ማለት ነው። ስለዚህ አብረን እንከሰታለን ብሏል። ስለዚህ ሀይሚ ከነ ሜሪ እና ከነዳጊ ጋር ትገናኛለች። አብረው ይመጣሉ በቪዲዮ ማለት ነው እና የሚመጡበት ቪዲዮ አይዲያ ከመጡ በኋላ ነው የምናውቀው ማለት ነው። ብቻ ህግነት እየፎከረ ነው ዳጊ የሚባለው ማለት ነው። ማለት አቅማችሁን ሳትወስኑ የሆነ ነገር አታደርጉ እያለ ነው እና ቦራ አቅም የለው ለማለት እያለ ፈልጎ ነው። አልገባኝም። እና ይችን ቃል አስምሩባት እያለ ሲናገር ሰምቻለሁ። አሁንም ደግሞ ሊጣሉን ባይሆን ይሄ ዳጊ የሚባለው ልጅ ግን እኔ አላቅም። ምክንያቱም ላይብ ላይም ሲፎክር ነበር፣ ብሩክን ለምን ዳን እንደበደበው ብሎ ሲፎክር ነበር እና እንግዲህ ችግሩን ሊፈቱ ይሆን አላቅም። አሁን እንደገና ደግሞ ሀይሚ እዚህ ግሩፕ ውስጥ ከነሜር ሄደሽ መግባትሽ አላቅም። ብቻ ግን ፈጠሪ ይጠብቅሽ ባለሽበት ማለት ነው። ያው ምክንያቱም ተናግሯል፣ ሀይሚ ጋር አብሮ እንደሚመጣ በቪዲዮ ማለት ነው እና ሀይሚን ማግኘት የፈለገ ብሩክን ማግኘት ስለሚፈልግ መሰለኝና፣ ምክንያቱም በቃ ማግኘት የምፈልገው ሰው አለ እኔ በሰላማዊ መንገድ ማግኘት ስለፈለግኩ ነው እንጂ እኮ ያንን ሰው እንደምን ብዬ በግድም በምንም ማግኘት እችላለሁ እያለ ነው እንግዲህ አቅሜን አውቃለሁ እያለ ነው። አቅማችሁን ሳታውቁ የሆነ ነገር ውሳኔ ላይ አትድረሱ እያለ ነው ማለት ነው እና እንግዲህ ላይቭ ላይም ሲፎክር ነበረ ዳኒ ለምን ተደበደበ እያለ በብሩክ ማለት ነው። ለማንኛውም እንግዲህ ፈጣሪ ትግስቱን ይስጠን። ሀይሚና ቡራ ፈጣሪ ይጠብቃችሁ በየሄዳችሁበት ከዚህ ሁሉ መዘዝ እንግዲህ ወጥታችሁ ወደ ራሳችሁ ህይወት ተመልሳችሁ አብራችሁ ልክ እንደ በፊቱ ሰላማችሁ እንዲመለስ ምኞቴ ነው። የምሬን ማለት ነው። እግዚአብሔር ይጠብቅ።